እንኳን ወደ ኦሮሞ ፈርስት ፖስት ዜና መረብ በሰላም መጣችሁ። በዛሬው ዕለት ያሰባሰብናቸውን ዋና ዋና ዘገባዎች እንደሚከተለው እናቀርባለን። የኢትዮጵያ መከላከያ ሰራዊት በአማራ ክልል የሚንቀሳቀሰውን ፋኖን እና በኦሮሚያ ክልል የሚገኘውን የኦሮሞ ነጻነት ጦር ኦነግሸኔ ዘጠና በመቶ ማጥፋቱን አስታወቀ። በሌላ በኩል የኦሮሞ ነጻነት ጦር ኦነግሸኔ የመከላከያ ሰራዊቱ ያቀረበውን ይህን መግለጫ ውድቅ ሲያደርግ የፋኖ ኃይሎች በበኩላቸው ጥቂት አመራሮቻቸው በከባድ ውጊያ መገደላቸውን አረጋግጠዋል። አንድ የፓርላማ አባል ደብዛቸው ስለጠፉ ሁለት ግለሰቦች ምርመራ እንዲደረግ ሲጠይቁ፣ የክልል ርዕሰ መስተዳድሩ ደግሞ መስዋዕትነት ልንከፍል ይገባል ሲሉ ተደምጠዋል። እነዚህን መረጃዎች በስፋት እመለከታለን። ጠቅላይ ሚኒስትር አብይ አህመድ ለመምህራን ደሞዝ የማይጨምረው ለምን እንደሆነ በድጋሚ ሲገልጹ ድፍን የኢትዮጵያ ህዝብ ያመጣ ሁለት ለውጥ ማየት አይፈልግም ማለታቸው ተሰምቷል። ጠቅላይ ሚኒስትሩ ከዚህ ቀደም ወለጋ ብሄድ ይገድሉኛል ከዛም ጅማ ያምጻል ሲሉ እንደነበር የሚታወስ ሲሆን፣ አሁን ደግሞ ጅማ አርሲ፣ ወለጋ የሚባል በሽታ አለ በማለት መግለጻቸው ተዘግቧል። በተጨማሪም በአማራ ክልል የሚንቀሳቀሱ ኃይሎችን ለመጀመሪያ ጊዜ ፋኖ በሚል ስማቸው ሲጠሩ ተደምጠዋል። ይህንንም በሰፊው እመለከታለን። የጄኔራል ታደሰ ወረደ ትእዛዝ ተጥሷል ተባለ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ባለፈው ወር የሰጡት ውሳኔ እየተፈጸመ አይደለም የሚል ቅሬታ ቀርቧል። ከ80 ሺህ የሚጠጉ አርብቶ አደሮች ተፈናቀሉ። እነዚህ አርብቶ አደሮች የተፈናቀሉት በኦሞ ወንዝ መሙላትና የቱርካና ሐይቅ የውሃ መጠን መጨመር ሳቢያ ነው። ይህንንም ዘገባ አቅርበንላችኋል። ቁልፍ ወታደራዊ መሪዎቿን እና ሳይንቲስቶቿን ያጣችው ኢራን በእስራኤል ላይ የበቀል እርምጃ መውሰድ መጀመሯ ተዘግቧል። በቴል አቪድ በተፈጸመው ድብደባ የእስራኤል መከላከያ ሚኒስቴር ኢላማ መደረጉም እየተዘገበ ነው። አሜሪካ ደግሞ እስራኤልን ለመከላከል የሚያስችል ኃይል ማሰማራቷን አስታውቃለች። በሌላ በኩል እስራኤል አዲስ አበባ የሚገኘውን ኤምባሲዋን ጨምሮ በመላው ዓለም ያሉት ቆንስላና ኤምባሲ የተከበራችሁ የኦሮሞ ፈርስት ፖስት ዜና ተመልካቾች አብራችሁን ስትቆዩ እነዚህን እና ሌሎችም መረጃዎችን በሰፊው እመለከታለን። ዝርዝር ዘገባዎች በአማራ እና ኦሮሚያ ክልሎች የሚካሄዱ ግጭቶች፣ የኢትዮጵያ መከላከያ ሰራዊት አዛዥ ፊልድ ማርሻል ብርሃኑ ጁላ በአማራ ክልል የሚንቀሳቀሰውን ፋኖ እና በኦሮሚያ ክልል የሚገኘውን የኦሮሞ ነጻነት ጦር ኦነግ ሸኔ ዘጠና በመቶ ማጥፋታቸውን አስታውቀዋል። በተለይም በአማራ ክልል ባለፉት ሁለት ዓመታት ከፍተኛ ፈተና እንደገጠማቸው የገለጹት ኤታማዦር ሹሙ አሁን ለክልሎች የጸጥታ ተግባሩን እንደሚያስረክቡ አክሏል። አሁን 90 በመቶ በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸው የቀረው 10% በዱር በገደል በዋሻ በገዳም እየተደበቀ ነው። መከላከያ ሰራዊት ሽፍታ ለቃሚ አይደለም ያሉት ፊልድ ማርሻል ብርሃኑ በአማራ ክልል ነፍጥ ያነሳው ኃይል ተራ ሽፍታ በመሆኑ አስር በመቶ አቅማቸውን ብቻ አውጥተው እየተዋጉ መሆኑን ገልጸው ነበር። ይህ መግለጫ ከሁለት ዓመት ገደማ በፊት የተሰጠ ሲሆን አሁን ደግሞ የነዚህን ኃይሎች አስር በመቶ ብቻ እንዳስቀሩ መናገራቸው ትኩረት ሰጥተዋል። የፋኖ ኃይሎች በበኩላቸው አመራሮቻቸው በከባድ ውጊያ መገደላቸውን አሳውቀዋል። በሱዳን ድንበር አቅራቢያ ቋራ በሙር ተብሎ በሚጠራው ስፍራ ከሜካናይዝድ ኃይሉ ጋር የሚያደርጉትን ውጊያ መቀጠላቸውን ይፋ አድርገዋል። በጎንደር ቀጠና ፎገራ ሲቲ አባ በተባለ ተራራ አካባቢም ተሽከርካሪዎች ጭምር ለጉዳት የተዳረጉበት የተኩስ ልውት መከናወኑን ገልጸዋል። በተመሳሳይ ብዙ ቀጠና በሰንከ በሰሜን ጎንደር ዞን ዋላ ወረዳ ልዩ ስሙ ቆማ በተባለ አካባቢ ትናንት ከባድ ውጊያ ከመንግሥት ጥምር ጦር ጋር መደረጉን ገልጸው በዚህም ከፍተኛ ሰብዓዊ ኪሳራ እንደደረሰ ተናግረዋል። ከተገደሉ የመንግስት ኃይሎች ውስጥም በሻለቃ ማዕረግ ያሉ የመከላከያ ሰራዊት መኮንኖች እንደሚገኙበት አክለዋል። በዚህ ጠንካራ ውጊያ ደም ሲመር የተባሉ የፋኖ አመራርን ጨምሮ ሶስት አማሮች መገደላቸውንም ይፋ አድርገዋል። መሰል ጥቃቶች በኦሮሚያ ክልል አንዳንድ ስፍራዎች መፈጸማቸውን የኦሮሞ ነጻነት ጦር ኦነግሸኔ ይገልጻል። የክልሉ ርዕሰ መስተዳድር አረጋ ከበደ ግን ክልሉ አሁን በችግር ውስጥ መሆኑን አንስተው አመራሮቻቸውን ለመሥዋዕትነት ሲጠይቁ ተሰምቷል። በአንድ ዘመን የነበረ አመራር መስዋዕትነት መክፈል አለበት። ሁል ጊዜ መክፈል የለብንም። በሆነም ዘመን ያመራር ግን መስዋዕትነት መክፈል አለብን። ማናቸውንም ነገር ለመክፈል ዝግጁ መሆን አለብን። በህይወት ሊሆን ይችላል፣ በንብረት ሊሆን ይችላል፣ በክብር ሊሆን ይችላል። ለመክፈል ዝግጁ መሆን አለብን ከው ሲሉ ተናግረዋል። የጠፉ ሰዎች እና የፓርላማ አባሉ ጥያቄ በአማራ ክልል ከጦርነቱ መቀስቀስ በፊትም ሆነ በኋላ በርካቶች በአገዛዙ ታስረው የገቡበት ሳይታወቅ ደብዛቸው ጠፍቶ ቀርተዋል። አሁንም በተለያዩ ማቆያ ስፍራዎች ያሉም አሉ። የፓርላማ አባል ደሳለኝ ጫኔ ደብዛቸው ጠፍቶ የቀሩ ሁለት ሰዎችን በተመለከተ ጥያቄ አቅርበዋል። ቴዎድሮስ ጌታቸውና ታደለ ጥበቡ የተባሉ ሁለት ሰዎች በባህር ዳር ከቤታቸው በጸጥታ አካላት ተይዘው ከፍቱ እንዳለፋቸው አንስተዋል። ቤተሰቦቻቸውና ጓደኞቻቸው የት እንደደረሱ በተደጋጋሚ የሚመለከታቸውን አካላት ቢጠይቁም ምላሽ ማግኘት እንዳልቻሉም። አሁን በምን አይነት ሁኔታ ላይ እንደሚገኙ ማወቅ እንዳልቻሉ ገልጸዋል። ኪ የሚመለከታቸው የባህር ዳር ከተማ የአማራ ክልልና የፌዴራል የጸጥታ አካላት እንዲሁም የሰብዓዊ መብት ድርጅቶች ስለ ጉዳዩ ምርመራ እንዲያካሄዱና የደረሱትን አቀርባለሁ ከብለዋል። የጠቅላይ ሚኒስትር አብይ አህመድ መግለጫዎች ጠቅላይ ሚኒስትር ቸቢ አህመድ ለመምህራን ደሞዝ እንደማይጨመር በድጋሚ ገልጸዋል። ጠቅላይ ሚኒስትሩ ኩድፍን የኢትዮጵያ ህዝብ ያመጣ ሁለት ለውጥ ማየት አይፈልግም ከሲሉም ተደምጠዋል። ከዓመታት በፊት ኮ ወለጋ ብሄድ ይገድሉኛል ከዛም ጅማ ያምጻል ኮ ሲሉ የነበሩት ጠቅላይ ሚኒስትር ቸቢ አሁን ደግሞ ኩ ጅማ፣ ወለጋ፣ አርሲ የሚባል በሽታ አለኩ ያሉ ሲሆን በአማራ ክልል የሚንቀሳቀሰውን ኃይል የአማራ ሸኔ ሸኔና ጽንፈኛ ከሲሉት የነበረውን ከፋኖ ከበሚል ለመጀመሪያ ጊዜ በስሙ ሲጠሩ ተሰምቷል። የኢትዮጵያ ሕዝብ እንዲሰማቸው በሁሉም ሚዲያዎች ተከታታይ ቀናት ሲናገሩ የነበሩት ጠቅላይ ሚኒስትር አብይ ሕዝብ እየሰማቸው እንዳልሆነ እና በንግራቸው እንደተሰላቸ ያውቁ ይመስል ቤተ መንግስት እየጠሩ በተናጥል የተለያዩ የህብረተሰብ ክፍሎችን በማናገር ላይ ናቸው። በዚህም የሚያናግሯቸውን የህብረተሰብ ክፍሎች ቀጥለው መምህራን ላይ ደርሰዋል። መምህራን ትናንት መልካም እንደነበር፣ በሀገሪቱ ውስጥ ተዘዋውሮ ለመስራትም ቀላል እንደነበር የሀገሪቱ ሰላምና ልማት አሁን መዳከሙን ከዋንስተው ሲናገሯቸው በብስጭት ሲመልሱ ተደምጧል። መምህራኑ ህይወታቸውና ሀገራቸው ከቀደመው ዘመናቸው ጋር በማነጻጸር መናገራቸው ያላስደስታቸው ጠቅላይ ሚኒስትር ገቢ ኩየኔ ለውጥ ለማሳነስ የሌለ ድሮ አትፈልጉ በማለት ተናግረዋል። ከለውጡ በእያንዳንዱ ጓዳ ውስጥ የፈታቸው ጉዳዮች በጣም በርካታ ናቸው። ወይ እኛ አልተናገርናቸውም ወይ እናንተ ማየት አልፈልጋችሁም ከብለዋል። እናንተ ሲባል ድፍን ኢትዮጵያ ማለት ነው። እናንተ ብቻ አይደላችሁ ልማት አለ። ይሄ ልማት ደግሞ ዓለምን እያስደመመ ነው ያለው። እባካችሁ አይናችሁን ግለጡ። ዓለም እኮ የተደመመው በኢትዮጵያ ስራ ምን ለምን ትገርማላችሁ በማለት ተናግረዋል። ህዝብም ሆነ መምህራኑ የቀደመውን አንጻራዊ ሰላምና ልማት መናፈቁን የእርሳቸውን የእልቂትና የድህነት ዘመን እያነሳ መናገሩን የሚያበሳጫቸው ጠቅላይ ሚኒስትሩ ኩድፍን የኢትዮጵያ ህዝብን ያመጣው ለውጥ ማየት አይፈልግም፣ አይኑን ይግለጥ ከበማለት ህዝብን በሙሉ ሲዘልፉም ተሰምቷል። ከደሞዝ ግብር ቢቀንስ አላችሁ፣ መኪና ነጻ ቢገባ አላችሁ፣ ከዛ ደሞዝ ቢጨምር አላችሁ። አብሮ እኮ አይሄድም። መምህር መኖር አግቶታል አላችሁ፣ ከውጭ ሀገር መኪና ቢያስገባ አላችሁ፣ አብሮ አይሄድም። እውነታቸውን ነው። መኖር ተቸግረዋል ብዬ እንዳላስብ መኪናን እንድናስገባ ደግሞ ዲዩቲ ፍሪ ፈቀድን አላችሁ ክ በማለት መምህራን ተናግረዋል። ህዝብ አይኑን አለመግለጡን ድፍን የሀገሪቱ ህዝብም የእርሳቸውን ለውጥ ማየት አለመፈለጉን የሚናገሩት ጠቅላይ ሚኒስትሩ ክለውጥ ካለ ስለምን መምህራን ይርባቸዋል። እድገት ካለ ለምን ደሞዝ አያገኙም? ለሚለው ጥያቄ ግን መልስ አላቀረቡም። ይልቁንም የደሞዝ ጥያቄውን እንደማይመለስ ያብራሩ ሲሆን ከእናንተ ወደ ብልጽግና የምታደርሱ ስለሆናችሁ እናንተ ለውጡን አታዩትም ኪ በማለት መልሰውላቸዋል። ህዝብን ከመውቀስ ተሻግረው ማህበረሰብን በሚለያዩ ንግግሮቻቸው የሚታወሱት ጠቅላይ ሚኒስትር ቸቢ ከዚህ ቀደም ከጎርጎራን እንዳንሰራ እንቅፋት የሆነው ጎጃም ነው፣ ፋሲልን ለማሳደስ ተቃውሞ ከጎንደር ተነሳብኝ ከ እያሉ ሲናገሩ እንደነበርና ከወለጋ ሂጄ ብሞት ጅማ ይነሳል ከማለታቸውም የሚዘነጋ አይደለም። አሁን ደግሞ ዘረኝነት ማለት በኦሮሚያ በተወስዱት ጅማ አርሲ ወለጋ የሚባል በሽታ አለ። ወለጋ ብትሄዱ ሆሮ ቀለም የሚባል በሽታ አለ፣ ከወለጋ ያውቁታል። ጅማ ብትሄዱ ከጌራ ከምናምን ከሊሙ የሚባል በሽታ አለ፣ አያልቅም። እዛም ጌታ ከተገባ በኋላም አለውክ ብለዋል። በተደጋጋሚ ባደረጓቸው ሐሰተኛ ንግግሮች ምክንያት በሕዝብ ዘንድ ያላቸው ተአማኒነት እየቀነሰ ስለመምጣቱ የሚነገርባቸው ጠቅላይ ሚኒስትር አብይ ትምህርት ቤቶችን ደግሞ በቅጥፈትና ውሸት ማስፋፋት ሲሉ እጅግም ተደምጠዋል። መምህራን ዩኒቨርሲቲ መኝታ ቤት በነጻ ስለሆነ ምግብ በነጻ ስለሆነ ኮምፒውተር ዩኒቨርሲቲ ስላለ ጊዜ ስላለው ተማሪ ያን የእውቀት ማድ የሚገኝበትን ሪዝኒንግ የሚያድግበትን ተቋም ጽንፈኝነት እንዲሰራፋበት፣ ውሸት እንዲስፋፋበት፣ ስድብ እንዲበዛበት፣ እውቀት ሳይሆን ቅጥፈት እንዲፈበረክ አልፈቀድንም። በመንግሥት ኢንተርኔት በመንግስት ኮምፒውተር በመንግስት ቢሮ ውስጥ ቅጥፈትና ውሸት እንዲሰጥ አልፈቀድንም ከሲሉ ተናግረዋል። መምህራንን ትግል መግባታቸውን ለማንሳት ከመምህሩም ሸፍተዋል፣ ኪ በማለት የተናገሩት ጠቅላይ ሚኒስትር ገቢ ማስተማር አልሆን ብሎ ጠመንጃ እንዳነሳ ጠቅሰው ከመላው ኢትዮጵያ የተበላሸ ነው ኪ ብለዋል። ኪ መምህር የእውቀት አባት የተከበረው የተፈራው የተወደደው ሽማግሌው አስታራቂው የእውቀት አባትነቱን ጥሎ አልሸፈተም ወይ አልሸፈተም። መምህር ስንቱ መምህር እኮ መልሶ በይቅርታ የሚያስተምር እኮ አሉ። ገብተው በጥተው ሞክረው ሲያቅታቸው ያሉ የተመለሱ የሉም። መምህር አይሸፍትም። መምህር ሽፍታ ክላሽ አስሎ ብር ያስይዛል እንጂ ብርጥሎ ክላሽ አይዝም። እናንተም ተበላሻችሁ፣ ሽፍታውም ተበላሸ። የተበላሸ ሀገር መሆኑን ማመን ያስፈልጋል ኮ በማለት ተደምጠዋል። ላለፉት ሁለት ዓመት እና ከዚያ በላይ የአማራ ያማራሸኔ ጽንፈኛው ሽፍታው ኮ ወዘተ እያሉ ሲጠሯቸው የነበሩትን የፋኖ ኃይሎችን ለመጀመሪያ ጊዜ በስማቸው ኮፋኖ ከሲሉ ይስማቸው የጄኔራል ታደሰ ወረደ ትእዛዝ እና የኬላ ችግር የጄኔራል ታደሰ ወረደ ትእዛዝ ተጥሷል ተባለ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ባለፈው ግንቦት ሀያ አምስት ኬላዎች እንዲነሱ ትእዛዝ መስጠታቸው የሚታወስ ነው። ጄኔራል ታደሰ የዞን የወረዳና ከተማ አስተዳደሮች የቀረጥ ኬላዎች፣ የሸቀጦች ነጻ እንቅስቃሴ እያደናቀፉ እና በኢኮኖሚው ላይ ተጽዕኖ እያሳደሩ መሆኑን በመግለጽ በአስቸኳይ ሚኒስተር ዘንፈር ደብዳቤንም ጽፈው ነበር። ፕሬዝዳንቱ በደብዳቤያቸው በየደረጃው ያሉ የጸጥታ ኃላፊዎች ትእዛዙ እንዲያስፈጽሙ በአጽንኦት ማሳሰባቸው ይታወሳል። ሆኖም የትእዛዝ ደብዳቤው ከተጻፈ ከ11 ቀናት በላይ ቢቆጠርም የተነሳ ኬላ የለም ኪ ይላሉ ነዋሪዎች። በተያያዘ ዜና በአስፋልት አጠገብ በሚገኙ አንዳንድ ከተሞች ያሉ ነዋሪዎች ደግሞ በአካባቢያቸው የሚፈጠሩ የመልካም አስተዳደር ችግሮች ላይ ትኩረት እንዲያገኙ በሚል የመኪና መንገዶችን እንደሚዘጉ ተግባር ዘግቧል። ትናንት ከመቀሌ ወደ ተምቤን በሚወስደው ዋና አስፋልት መንገድ በደቡብ ወረዳ ማርያም ቆራሮ ተብሎ በሚጠራ ቦታ የመኪና መንገድ ለሰዓታት ተዘግቶ በርካታ መዳረጋቸውን በመጥቀስ ከየተሰጠን መሬት የለውጥ ደጋፊ በመሆናችን ምክንያት ልንቀማ ነው ኪ ያሉ ወጣቶች ናቸው መንገዱን ለሰዓታት ዘግተውት ነበር፣ በሚል በዘገባው የተጠቀሱት ፖሊስ ወጣቶቹ መንገዱን እንዲከፍቱ የሰጠው ማሳሰቢያ ባለመከበሩ ምክንያት ጥይቶችን ከመተኮስ አልፎ ሕገወጥ ተግባሩን አስተባብሯል ያላቸውን አስሯል፣ ሲልም ዘገባው አክሏል። በቅርቡ በፓርላማ የቀረበ አንድ ሪፖርት የፌዴራል መንግስት የማያውቃቸው 297 ኬላዎች በሀገሪቱ አሉ ይላል። ጠቅላይ ሚኒስትር አብይ አህመድ ጭምር እንዲነሱ ቢጠይቁም እስከ አሁን ያልተነሱ ናቸው ተብሎ መቅረቡም ይታወሳል። አብዛኞቹ እነዚህ ኬላዎች በአቶ ሽመልስ አብዲሳ አስተዳደር ገቢ የሚሰበስቡ እና በኦሮሚያ ክልል የሚገኙ ናቸው። በኦሮሚያ ክልል የሚንቀሳቀሱ ይከበኝ አሽከርካሪዎችን በየ 10 ኪሎ ሜትር ለሚሊሻ ጭምር እየተባሉ ገንዘብ ካልከፈላቸው አታልፉም ከእንደሚባሉ ይገልጻሉ። በአማራ ክልልም በተለያዩ ቦታዎች እንዲህ ያለው ነገር እንዳለ ዜናዎች ያመለክታሉ። የእስራኤልና ኢራን ግጭት ቁልፍ ወታደራዊ መሪዎቿን እና ሳይንቲስቶቿን ያጣችው ኢራን በእስራኤል ላይ የበቀል እርምጃ መውሰድ መጀመሯ ተዘግቧል። በቴል አቪቭ በተፈጸመው ድብደባ የእስራኤል መከላከያ ሚኒስቴር ኢላማ መደረጉም እየተዘገበ ነው። አሜሪካ ደግሞ እስራኤልን ለመከላከል የሚያስችል ኃይል ማሰማራቷን አስታውቃለች። በሌላ በኩል እስራኤል አዲስ አበባ የሚገኘውን ኤምባሲዋን ጨምሮ በመላው ዓለም ያሉ ቆንስላና ኢራን በተከታታይ በተኮሰችው ባላስቲክ ሚሳኤል የእስራኤልን ወታደራዊ ኢላማዎችን እየመታች ነው በማለት የቴህራን መገናኛ ብዙሃን እየዘገቡ ሲሆን የኢራን ሚዲያዎች ቀጣይ ጥቃቶችን እንደሚፈጽም በሚዘገቡበት ወቅት ከአስር በላይ ጄኔራሎች እና ሳይንቲስቶች እንዲገደሉ ያደረጉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ይህ ገና ጅምር ነው፣ የኢራኑ አገዛዝ የማያውቃቸው ጥቃቶች ይፈጸማሉ፣ የኢራንን ሕዝብ ከዚህ አምባገነን መንግስት እንገላግለዋለን ከብለዋል የተጠባበቀውን የኢራንን የበቀል ጥቃት ለመከላከል የአሜሪካ መንግስት መከላከያውን እገዛ እንዲያደርግ ትዕዛዝ ሰጥቶ ያኑ እያደረገ ስለመሆኑ አሳውቋል። ከኢራን የሚተኮሱ ሚሳኤሎች አየር ላይ እያሉ ለማክሸፍ የተሰማራው ይሄው የአሜሪካ ጸረ ሚሳኤል ኃይል ከእስራኤል ጋር ሆኖ እጀቶችን እና ድሮኖችን ጭምር ተጠቅሞ እየተከላከለ ነው ተብሏል። በተመሳሳይ የፈረንሳይ ፕሬዝዳንትም ይህን ይመክር በማገዝ ከእስራኤል ጎን እንደሚሰለፉ አሳውቋል። ኢራን እየፈጸመች ባለው የአጽፋ ጥቃት ምን ያህል ጉዳት እንዳደረሰች ይህንን ዘገባ እስካጠናቀርንበት ጊዜ ድረስ በሁለቱ ሀገራት በኩል በይፋ የተሰጠ መረጃ የለም። አየር ላይ ያሉ የኢራን ሮኬቶች እና ሚሳኤሎችን በማክሸፍ የሚታወቀው አይረንዶም የተሰኘው የእስራኤል መከላከያ ኃይልም ያከሸፋቸው ተኩሶች መጠን አልገለጸም። የሁለቱ ሀገራት መሪዎችን ያነጋገሩት የሩሲያው ፕሬዝዳንት ቭላዲሚር ከቲን የእስራኤልን ጥቃት ህግን የጣሰ ማለታቸው ተዘግቧል። ከኢራኑ ፕሬዝዳንት ኢብራሂም ራይሲ እና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ መወያየታቸውን ያሳወቀው ክሬምሊን ከቲን የተባበሩት መንግስታት ድርጅት ቻርተርና ዓለም አቀፍ ህግን የጣሰውን የእስራኤልን ድርጊት ሩሲያ እንደምታወግዝ ገልጸዋል። በእስራኤል ጥቃት ሳቢያ ለደረሰው በርካታ ሞት ለኢራን መንግስትና ህዝብ ሀዘናቸውንም ገልጸዋል። ሩሲያ በኢራንና በእስራኤል መካከል የተፈጠረውን አለመግባባት አግባባት ለማርገብ የበኩሏን አስተዋጽኦ ማድረግ እንደምትቀጥል ያሉት ከቲን ውጥረቱ እንዳይባባስ ለማሸማገል ዝግጁ መሆናቸውንም ተናግረዋል። ለማሸማገል ብለው ወደ ቴህራን የደወሉት ከቲን ከኢራን ፕሬዝዳንት በኩል የተሰጣቸው ምላሽ ተገቢውን ምላሽን እንሰጣለን የሚል መሆኑን ደግሞ የሞስኮ ሚዲያዎች ጽፈዋል። በሌላ በኩል ኢራን የአየር ክልሏን ስትዘጋ፣ እስራኤል ደግሞ በመላው ዓለም ያሉ ኤምባሲዎችን ዘግታለች። የኢራን የአየር ክልል ለሚቀጥሉት በርካታ ሰዓታት ተዘግቶ የሚቆይ ሲሆን የእስራኤል ኤምባሲዎች ግን እስከ መቼ ተዘግተው እንደሚቆዩ አልታወቀም። የእስራኤል የውጭ ጉዳይ ሚኒስቴር አዲስ አበባ የሚገኘውን ኤምባሲዋን ጨምሮ በመላው ዓለም የሚገኙ ኤምባሲዎችና የቆንስላ ጽፈት ቤቶቿም መዝጋቷን ይፋ አድርጓል። ከተለዋጭ መልእክት መልእክት እስኪሰጥ ድረስ በመላው ዓለም የሚገኙ የእስራኤል ኤምባሲዎችና የቆንስላ ጽፈት ቤቶች ተዘግተው ይቆያሉ ያለው ሚኒስቴሩ በተለያዩ ሀገራት ያሉ ዜጎች የደህንነት ችግር ካለባቸው የሚኖሩበትን ሀገር የጸጥታ ኃይሎች እንዲያነጋግሩም አሳስቧል። በውጭ ሀገራት የሚገኙ እስራኤላውያን ጥንቃቄ ጥንቃቄ እንዲያደርጉ ሚኒስቴሩ አሳስቧል። የአርብቶ አደሮች መፈናቀል በኦሞ ወንዝ ሙላት ምክንያት ከ80 ሺህ የሚጠጉ አርብቶ አደሮች ተፈናቀሉ። እነዚህ አርብቶ አደሮች የተፈናቀሉት በኦሞ ወንዝ መሙላትና የቱርካና ሐይቅ የውሃ መጠን መጨመር ሳቢያ ነው። በደቡብ ኢትዮጵያ ክልል በደቡብ ኦሞ ዞን እንዳሰነች ወረዳ በበርካና በኦሞ ወንዝ መሙላት ምክንያት ከ79 ሺህ 8 መቶ በላይ አርብቶ አደሮች መፈናቀላቸውን የወረዳው አስተዳዳሪ ተናግረዋል። መንግስታዊና መንግስታዊ ያልሆኑ ተቋማት የተገነቡ የተለያዩ አገልግሎት ሰጪ ተቋማት በውሃው በመዋጣቸው ምክንያትም ከአገልግሎት ውጪ ስለመሆናቸው ተመልክቷል። የቱርካና ሐይቅ በ8 ዓመት ጊዜ ውስጥ 65 ኪሎ ሜትሮችን ተጉዞ የወረዳው ዋና ከተማ ወደ ሆነችው ኦሞራቲ ሁለት ኪሎ ሜትር ርቀት ላይ እንደደረሰና በቀጣይነትም ከተማው ሙሉ በሙሉ የመዋጥ አደጋ እንደተጋረጠብ ነው በከተማ ነዋሪዎች ዘንድ ስጋት እንዳሳደረ ጠቁመዋል። ይህ የተገለጸው የህዝብ ተወካዮች ምክር ቤት አባላት በአካባቢው በመገኘት ከወረዳው የሥራ ኃላፊዎች ጋር በተነጋገሩበት ወቅት ነው። በዚህ ወቅት የወረዳው አስተዳዳሪም የሜትሮሎጂ ትንበያዎች እንደሚጠቁሙት በቀጣዩ የክረምት ወራትም ከፍተኛ የሆነ ውሃም ወደ ኦሞ ወንዝና ቱርካና ሐይቅ ስለሚገባ ችግሩ ከዚህም ሊከፋ ይችላል ሲሉ ስጋታቸውን ለህዝብ ተወካዮች ምክር ቤት አንድ የተከበራችሁ የኦሮሞ ፈርስት ፖስት ዜና ተመልካቾች ለዛሬ ያዘጋጅናቸው ዋና ዋና ዘገባዎች እነዚህ ነበሩ። ከኛ ጋር ስለቆያችሁ እናመሰግናለን። በቀጣይ የዜና እትማችን እስከ ምንገናኝ መልካም ጊዜ ይሁንላችሁ። ህዝብ አይኑን አለመግለጡን ድፍን የሀገሪቱ ህዝብም የእርሳቸውን ለውጥ ማየት አለመፈለጉን የሚናገሩት ጠቅላይ ሚኒስትሩ ለውጥ ካለ ስለምን መምህራን ይርባቸዋል እድገት ካለ ለምን ደሞዝ አያገኙም? ለሚለው ጥያቄ ግን መልስ አላቀረቡም። ይልቁንም የደሞዝ ጥያቄውን እንደማይመለስ ያብራሩ ሲሆን፣ ከእናንተ ወደ ብልጽግና የምታደርሱ ስለሆናችሁ እናንተ ለውጡን አታዩትም ኪ በማለት መልሰውላቸዋል። ህዝብን ከመውቀስ ተሻግረው ማህበረሰብን በሚለያዩ ንግግሮቻቸው የሚታወሱት ጠቅላይ ሚኒስትር ቸቢ ከዚህ ቀደም ከጎርጎራን እንዳንሰራ እንቅፋት የሆነው ጎጃም ነው፣ ፋሲልን ለማሳደስ ተቃውሞ ከጎንደር ተነሳብኝ ከ እያሉ ሲናገሩ እንደነበርና ከወለጋ ሂጄ ብሞት ጅማ ይነሳል ከማለታቸውም የሚዘነጋ አይደለም። አሁን ደግሞ ዘረኝነት ማለት በኦሮሚያ ብትወስዱት፣ ጅማ፣ አርሲ፣ ወለጋ የሚባል በሽታ አለ። ወለጋ ብትሄዱ ሆሮ ቀለም የሚባል በሽታ አለ። ከወለጋ ያውቁታል። ጅማ ብትሄዱ ከጌራ ከምናምን ከሊሙ የሚባል በሽታ አላያልቅም። እዛም ጌታ ከተገባ በኋላም አለው ከብለዋል። በተደጋጋሚ ባደረጓቸው ሐሰተኛ ንግግሮች ምክንያት በሕዝብ ዘንድ ያላቸው ታማኒነት እየቀነሰ ስለመምጣቱ የሚነገርባቸው ጠቅላይ ሚኒስትር ቸቢ ትምህርት ቤቶችን ደግሞ በቅጥፈትና ውሸት ማስፋፋት ሲሉ እጅግም ተደምጠዋል። መምህራን ዩኒቨርሲቲ መኝታ ቤት በነጻ ስለሆነ ምግብ በነጻ ስለሆነ ኮምፒውተር ዩኒቨርሲቲ ስላለ ጊዜ ስላለው ተማሪ ያን የእውቀት ማድ የሚገኝበትን ሪዝኒንግ የሚያድግበትን ተቋም ጽንፈኝነት እንዲሰራፋበት ውሸት እንዲስፋፋበት ስድብ እንዲበዛበት እውቀት ሳይሆን ቅጥፈት እንዲፈበረክ አልፈቀድንም። በመንግስት ኢንተርኔት በመንግስት ኮምፒውተር በመንግስት ቢሮ ውስጥ ቅጥፈትና ውሸት እንዲሰጥ አልፈቀድንም ከሲሉ ተናግረዋል። መምህራንን ትትትግል መግባታቸውን ለማንሳት ከመምህሩም ሸፍተዋል ኪ በማለት የተናገሩት ጠቅላይ ሚኒስትር ገቢ ማስተማር አልሆን ብሎ ጠመንጃ እንዳነሳ ጠቅሰው ከመላው ኢትዮጵያ የተበላሸ ነው ኪ ብለዋል። ኪ መምህር የእውቀት አባት የተከበረው፣ የተፈራው፣ የተወደደው፣ ሽማግሌው፣ አስተራቂው የእውቀት አባትነቱን ጥሎ አልሸፈተም ወይ አልሸፈተም። መምህር ስንቱ መምህር እኮ መልሶ በይቅርታ የሚያስተምር እኮ አሉ። ገብተው በጥተው ሞክረው ሲያቅታቸው ያሉ የተመለሱ የሉም። መምህር አይሸፍትም። መምህር ሽፍታ ክላሽ አስሎ ብር ያስይዛል እንጂ ብርጥሎ ክላሽ አይዝም። እናንተም ተበላሻችሁ፣ ሽፍታውም ተበላሸ። የተበላሸ ሀገር መሆኑን ማመን ያስፈልጋል ኮ በማለት ተደምጠዋል። ላለፉት ሁለት ዓመት እና ከዚያ በላይ ኮ የአማራ ሸን የጽንፈኛው ሽፍታው ኮወዘተ እያሉ ሲጠሯቸው የነበሩትን የፋኖ ኃይሎችን ለመጀመሪያ ጊዜ በስማቸው ኮፋኖ ክሲሉ የስማቸው የጄኔራል ታደሰ ወረደ ትእዛዝ እና የኬላ ችግር የጄኔራል ታደሰ ወረደ ትእዛዝ ተጥሷል ተባለ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ባለፈው ግንቦት ሀያ አምስት ኬላዎች እንዲነሱ ትእዛዝ መስጠታቸው የሚታወስ ነው። ጄኔራል ታደሰ የዞን የወረዳና ከተማ አስተዳደሮች የቀረጥ ኬላዎች የሸቀጦች ነፃ እንቅስቃሴ እያደናቀፉ እና በኢኮኖሚው ላይ ተጽዕኖ እያሳደሩ መሆኑን በመግለጽ በአስቸኳይ ነው ዘንተ ደብዳቤንም ጽፈው ነበር። ፕሬዝዳንቱ በደብዳቤያቸው በየደረጃው ያሉ የፀጥታ ኃላፊዎች ትእዛዙ እንዲያስፈጽሙ በአጽንኦት ማሳሰባቸውም ይታወሳል። ሆኖም የትእዛዝ ደብዳቤው ከተጻፈ ከ11 ቀናት በላይ ቢቆጠርም ከየተነሳ ኬላ የለም ይላሉ ነዋሪዎች። በተያያዘ ዜና በአስፋልት አጠገብ በሚገኙ አንዳንድ ከተሞች ያሉ ነዋሪዎች ደግሞ በአካባቢያቸው የሚፈጠሩ የመልካም አስተዳደር ችግሮች ላይ ትኩረት እንዲያገኙ በሚል የመኪና መንገዶችን እንደሚዘጉ ተግባር ዘግቧል። ትናንት ከመቀሌ ወደ ተንቤን በሚወስደው ዋና አስፋልት መንገድ በደቡብ ወረዳ ማርያም ቆራሮ ተብሎ በሚጠራ ቦታ የመኪና መንገድ ለሰዓታት ተዘግቶ በርካት ሸግነው መዳረጋቸውን በመጥቀስ ከየተሰጠን መሬት የለውጥ ደጋፊ በመሆናችን ምክንያት ልንቀማ ነው ኪያሉ ወጣቶች ናቸው፣ መንገዱን ለሰዓታት ዘግተውት ነበር በሚል በዘገባው የተጠቀሱት ፖሊስ ወጣቶቹ መንገዱን እንዲከፍቱ የሰጠው ማሳሰቢያ ባለመከበሩ ምክንያት ጥይቶችን ከመተኮስ አልፎ ሕገ ወጥ ተግባሩን አስተባብረዋል ያላቸውን አስሯል፣ ሲልም ዘገባው አክሏል። በቅርቡ በፓርላማ የቀረበ አንድ ሪፖርት የፌዴራል መንግስት የማያውቃቸው ሁለት መቶ ዘጠና ሰባት ኬላዎች በሀገሪቱ አሉ ይላል። ጠቅላይ ሚኒስትር አብይ አህመድ ጭምር እንዲነሱ ቢጠይቁም እስከ አሁን ያልተነሱ ናቸው ተብሎ መቅረቡም ይታወሳል። አብዛኞቹ እነዚህ ኬላዎች በአቶ ሽመልስ አብዲስ አስተዳደር ገቢ የሚሰበስቡ እና በኦሮሚያ ክልል የሚገኙ ናቸው። በኦሮሚያ ክልል የሚንቀሳቀሱ ይከበይ አሽከርካሪዎችን ክህ በየአስር ኪሎ ሜትር ለሚሊሻ ጭምር እየተባሉ ገንዘብ ካልከፈላቸው አታልፉም ከእንደሚባሉ ይገልጻሉ። በአማራ ክልልም በተለያዩ ቦታዎች እንዲህ ያለው ነገር እንዳለ ዜናዎች ያመለክታሉ። የእስራኤል እና ኢራን ግጭት ቁልፍ ወታደራዊ መሪዎቿን እና ሳይንቲስቶቿን ያጣችው ኢራን በእስራኤል ላይ የበቀል እርምጃ መውሰድ መጀመሯ ተዘግቧል። በቴል አቪቭ በተፈጸመው ድብደባ የእስራኤል መከላከያ ሚኒስቴር ኢላማ መደረጉም እየተዘገበ ነው። አሜሪካ ደግሞ እስራኤልን ለመከላከል የሚያስችል ኃይል ማሰማራቷን አስታውቃለች። በሌላ በኩል እስራኤል አዲስ አበባ የሚገኘውን ኤምባሲዋን ጨምሮ በመላው ዓለም ያሉ ኢራን በተከታታይ በተኮሰችው ባላስቲክ ሚሳኤል የእስራኤልን ወታደራዊ ኢላማዎችን እየመታች ነው በማለት የቴህራን መገናኛ ብዙሃን እየዘገቡ ሲሆን የኢራን ሚዲያዎች ቀጣይ ጥቃቶችን እንደሚፈጽም በሚዘገቡበት ወቅት ከአስር በላይ ጄኔራሎች እና ሳይንቲስቶች እንዲገደሉ ያደረጉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያው በበኩላቸው ይህ ገና ጅምር ነው። የኢራኑ አገዛዝ የማያውቃቸው ጥቃቶች ይፈጸማሉ። የኢራንን ህዝብ ከዚህ አምባገነን መንግስት እንገላግለዋለን ከብለዋል። የተጠባበቀውን የኢራንን የበቀል ጥቃት ለመከላከል የአሜሪካ መንግስት መከላከያውን እገዛ እንዲያደርግ ትዕዛዝ ሰጥቶ ያንኑ እያደረገ ስለመሆኑ አሳውቋል። ከኢራን የሚተኩሱ ሚሳኤሎች አየር ላይ እያሉ ለማክሸፍ የተሰማራው ይሄው የአሜሪካ ጸረ ሚሳኤል ኃይል ከእስራኤል ጋር ሆኖ ጀቶችን እና ድሮኖችን ጭምር ተጠቅሞ እየተከላከለ ነው ተብሏል። በተመሳሳይ የፈረንሳይ ፕሬዝዳንትም ይህንን ይመተል በማገዝ ከእስራኤል ጎን እንደሚሰለፉ አሳውቀዋል። ኢራን እየፈጸመች ባለው የአጸፋ ጥቃት ምን ያህል ጉዳት እንዳደረሰች ይህንን ዘገባ እስካጠናቀርንበት ጊዜ ድረስ በሁለቱ ሀገራት በኩል በይፋ የተሰጠ መረጃ የለም። አየር ላይ ያሉ የኢራን ሮኬቶች እና ሚሳኤሎችን በማክሸፍ የሚታወቀው አይረንዶም የተሰኘው የእስራኤል መከላከያ ኃይልም ያከሸፋቸው ተኩሶች መጠን አልገለጸም። የሁለቱ ሀገራት መሪዎችን ያነጋገሩት የሩሲያው ፕሬዝዳንት ቭላዲሚር ፑቲን የእስራኤልን ጥቃት ሕግን የጣሰ ማለታቸው ተዘግቧል። ከኢራኑ ፕሬዝዳንት ኢብራሂም ራይሲ እና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ መወያየታቸውን ያሳወቀው ክሬምሊን ፑቲን የተባበሩት መንግስታት ድርጅት ቻርተርና ዓለም አቀፍ ሕግን የጣሰውን የእስራኤልን ድርጊት ሩሲያ እንደምታወግዝ ገልጸዋል። በእስራኤል ጥቃት ሳቢያ ለደረሰው በርካታ ሞት ለኢራን መንግስትና ሕዝብ ሀዘናቸውንም ገልጸዋል። ሩሲያ በኢራንና በእስራኤል መካከል የተፈጠረውን አለመግባባት ለማርገብ የበኩሏን አስተዋጽኦ ማድረግ እንደምትቀጥል ያሉት ፑቲን ውጥረቱ እንዳይባባስ ለማሸማገል ዝግጁ መሆናቸውንም ተናግረዋል። ለማሸማገል ብለው ወደ ቴህራን የደወሉት ፑቲን ከኢራን ፕሬዝዳንት በኩል የተሰጣቸው ምላሽ ተገቢውን ምላሽን እንሰጣለን የሚል መሆኑን ደግሞ የሞስኮ ሚዲያዎች ጽፈዋል። በሌላ በኩል ኢራን የአየር ክልሏን ስትዘጋ፣ እስራኤል ደግሞ በመላው ዓለም ያሉ ኤምባሲዎቿን ዘግታለች። የኢራን የአየር ክልል ለሚቀጥሉት በርካታ ሰዓታት ተዘግቶ የሚቆይ ሲሆን የእስራኤል ኤምባሲዎች ግን እስከ መቼ ተዘግተው እንደሚቆዩ አልታወቀም። የእስራኤል የውጭ ጉዳይ ሚኒስቴር አዲስ አበባ የሚገኘውን ኤምባሲዋን ጨምሮ በመላው ዓለም የሚገኙ ኤምባሲዎቿና እና የቆንስላ ጽሕፈት መዝጋቶን ይፋ አድርጓል። ከተለዋጭ መልእክት እስኪሰጥ ድረስ በመላው ዓለም የሚገኙ የእስራኤል ኤምባሲዎችና የቆንስላት ጽሕፈት ቤቶች ተዘግተው ይቆያሉ ያለው ሚኒስቴሩ በተለያዩ ሀገራት ያሉ ዜጎች የደህንነት ችግር ካለባቸው የሚኖሩበትን ሀገር የጸጥታ ኃይሎች እንዲያነጋግሩም አሳስቧል። በውጭ ሀገራት የሚገኙ እስራኤላውያን ጥንቃቄ እንዲያደርጉም ሚኒስቴሩ አሳስቧል። የአርብቶ አደሮች መፈናቀል በኦሞ ወንዝ ሙላት ምክንያት ከ80 ሺህ የሚጠጉ አርብቶ አደሮች ተፈናቀሉ። እነዚህ አርብቶ አደሮች የተፈናቀሉት በኦሞ ወንዝ መሙላትና የቱርካና ሐይቅ የውሃ መጠን መጨመር ሳቢያ ነው። በደቡብ ኢትዮጵያ ክልል በደቡብ ኦሞ ዞን እንዳሰነች ወረዳ በበርካና በኦሞ ወንዝ መሙላት ምክንያት ከ79 800 በላይ አርብቶ አደሮች መፈናቀላቸውን የወረዳው አስተዳዳሪ ተናግረዋል። መንግስታዊና መንግስታዊ ያልሆኑ ተቋማት የተገነቡ የተለያዩ አገልግሎት ሰጪ ተቋማት በውሃው በመዋጣቸው ምክንያትም ከአገልግሎት ውጪ ስለመሆናቸው ተመልክቷል። የቱርካና ሐይቅ በ8 ዓመት ጊዜ ውስጥ 65 ኪሎ ሜትሮችን ተጉዞ የወረዳው ዋና ከተማ ወደ ሆነችው ኦሞራቲ 2 ኪሎ ሜትር ርቀት ላይ እንደደረሰና በቀጣይነትም ከተማው ሙሉ በሙሉ የመዋጥ አደጋ እንደተጋረጠብን ይይዙ በከተማ ነዋሪዎች ዘንድ ስጋት እንዳሳደረ ጠቁመዋል። ይህ የተገለጸው የሕዝብ ተወካዮች ምክር ቤት አባላት በአካባቢው በመገኘት ከወረዳው የሥራ ኃላፊዎች ጋር በተነጋገሩበት ወቅት ነው። በዚህ ወቅት የወረዳው አስተዳዳሪም የሜትሮሎጂ ትንበያዎች እንደሚጠቁሙት በቀጣዩ የክረምት ወራትም ከፍተኛ የሆነ ውሃም ወደ ኦሞ ወንዝና ቱርካና ሃይክ ስለሚገባ ችግሩ ከዚህም ሊከፋ ይችላል ሲሉ ስጋታቸውን ለሕዝብ ተወካዮች ምክር ቤት አንድ ቆንጆ የተከበራችሁ የኦሮሞ ፈርስት ፖስት ዜና ተመልካቾች ለዛሬ ያዘጋጅናቸው ዋና ዋና ዘገባዎች እነዚህ ነበሩ። ከኛ ጋር ስለቆያችሁ እናመሰግናለን። በቀጣይ የዜና እትማችን እስከምንገናኝ መልካም ጊዜ ይሁንላችሁ።